ሰላም አለይኩም ወረህመቱላህ ወበረካቱሁ ውድ የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ የሚያምር ስራ ያው ማች የሆነ የአንድ እህታችን ወደ ወሎ ሐርቡ ከተማ የምናደርሰው ነው፣ ቀይዤላችሁ መጥቻለሁ ማለት ነው። እንግዲህ ውድ ተመልካቾቼ ከናዋጋው ሙሉ መረጃውን እነግራችኋለሁ። በዚህ ቻናል አዲስ የሆናችሁ ቻናሉን ላይክ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ውድ ተመልካቾች ያው ስራውንም ከወደዳችሁት ማለት ነው። እንግዲህ ብዙ የለቀጥናቸው ቻናላችን ውስጥ ስራዎች አሉ። መለስ ብላችሁ ቻናላችን ውስጥ ገብታችሁ ማየት ትችላላችሁ። ወደ ስራ ውድ ተመልካቾች እንግዲህ እዚህ ጋር የጎኗ ርዝመት ዘጠና ሳንቲም የሆነ መዋቢያ ናት። ሙሉ በመሳቢያ ነው የተሰራችው። በር የላትም ፍሬማም እንደምታዩት በጣም የምታምራት። እዚህ ጋር ደግሞ ይሄ ሜትር ከሀምሳ አልጋ ነው እንግዲህ እህታች ምርጫዋ ያው በጣም ወድጃለሁ። እናንተም እስኪ ሐሳባችሁን በኮሜንት አስቀምጡልኝ። የሁሉም ሰው ምርጫ ይለያያል። እዚህ ጋር ደግሞ ይሄ ሁለት ሜትር ከ20 የጎኑር ዝመት ሁለት ሜትር ከ20 ቁመቱ ደግሞ ሁለት ሜትር የሆነ ቁም ሳጥን ነው ማለት ነው ውድ ተመልካቾቼ ሁሉንም እየከፋፈትኩ አሳያችኋለሁ ከነ ዋጋው ሙሉ መረጃ ነግራችኋለሁ ማለት ነው። እንደተለመደ ይህን ቪዲዮ በቀንነት ላይክ ላይክ ማድረግ እንዳይረሳ ውድ ተመልካቾቼ አመሰግናለሁ። ላይክ እንደምታደርጉም፣ እንዲሁም ኮሜንት ደግሞ ሀሳብ ካላችሁ እንደምታስቀምጡልኝ፣ ዝም እንደማትሉ አውቃለሁ ማለት ነው። አመሰግናለሁኝ። ወደ ስራው ከዚህ ጋር ልጀምርላችሁ ውስጡን እየከፋፈትኩ አሳያችኋለሁ። ውድ ተመልካቾቼ እንደዚህ ነው እንግዲህ እህታችን እንዲሰራላት የፈለገችው ይው ይሄ ልብስ መስቀያ ነው እዚህ ጋር ልብስ መስቀያ ለማለት ነው። ያው አጠር ያልኩ በሆነም እንትኑ ደግሞ ረዘም ይሄ አጭርነት ነው የሚገልጸው እና ሐሳባችሁን እስኪ በኮሜንት አስቀምጡ። እንደምትፈልጉት ዲዛይን ነው ማለት ነው እንሰራው። ውስጡንም የውጭውም ዲዛይን ሁሉ ነገር እንዳዘዛችሁን ነው እንሰራው። ውድ ተመልካቾቼ እዚህ ጋር የኮምፎርት ማስቀመጫ አለው። ያው ከዚህ በላይ አሁን ብዙ ጊዜ የኮምፎርት ማስቀመጫ ይሰራል። እሷ ግን ቁመቱን እንዲረዝም አልፈልግም በሁለት ሜትር አድርገ ስራልኝ ያለችኝ እዚሁ ላይ ደግሞ የኮምፎርት ማስቀመጫ ሰርተንላታል። እዚህ ጋር ደግሞ ከዚህ በታች መስቀያ ነው ማለት ነው የልብስ መስቀያ አለው። ከለሩም እንደምታዩት በጥቁር ቀለም ነው ማለት ነው። ውድ ተመልካቾች መስታወት ደግሞ በውጭ በኩል እንደዚህ በረጅሙ አድርግልኝ ባለች መሰረት እንደዚህ አድርጌያለው። ውድ ተመልካቾች ውስጡ ደግሞ ይህን ይመስላል የተጣጠፉ ልብሶችን ማስቀመጫ እንደዚህ ይህን ይመስላል ማለት ነው። መሳቢያ ደግሞ በውስጥ በኩል ነው አድርግልኝ ያለች በዛ ባዘዘች መሰረት ይሄው ውስጥ ላይ አድርጌያለው ማለት ነው። መሳቢያ ወደ ተመልካቾች ይሄው ይህን ይመስላል። የመሀለኛው በር መስታወቱ ውድ ተመልካቾች ምንም የሚሆነው ነገር የለም፣ አብሽር እንዳታስቡ። ይሄ በማስቲሽ በፖስቲሽ በሚባል እንትን በአሪፍ እንትን ማያያዣ የተያያዘ ነው ማለት ነው። ከጀርባ በኩል ይኸው እንደምታዩት ምንም እንትን የለም፣ ክፍት ስለሌለ ምንም የሚሆነው ነገር የለም። ውድ ተመልካቾች አያሳስባችሁም፣ ስራው በጥራት ነው የተሰራው። እንደዚሁም ሀሳብ አስተያየት ካላችሁ አስቀምጡልኝ፣ አስተካክላለሁ። ውድ ተመልካቾቼ በዚህም በኩል የመሀለኛውን በር እንደዚህ የተጣጠፉ ልብሶችን እንደዚህ ሼልፍ ከፋፍልልኝ ባለች መሰረት እንደዚህ አድርጌያለሁ ማለት ነው። ውድ ተመልካቾች ያው የስራ ቦታችን ታውቃላችሁ፣ አዋራ ነው። ለእናንተ እንዲታይ እንደ ወልወል ወልወል አድርገን ነው ማለት ነው። ውድ ተመልካቾቼ ቁምሳጥኑ ይሄን ይመስላል እና ደግሞ የስራውን ጥራት ላሳያችሁ። አዋራም እራሱ አድርጌ ወልወልወልወል ስታረጉት እንዴት እንደሚጸዳ ላሳያችኋለሁ። ውድ ተመልካቾቼ እንግዲህ ያው ጥቁር ቀለም ትንሽ ከበድ ይላል። ማለት የስራን ጥራት በጣም ነው የሚያሳየው። ውድ ተመልካቾች ይሄ አሁን አዋራ ቢኖረውም እንደዚህ እንትን ቢልም ማጽዳት ይቻላል። እንደዚህ አዋራ ቢኖርም ይሄንን እንደዚህ ይሄ ባይኖራችሁም በውሃ ነገር ዝም ብላችሁ ማጽዳት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ እንደዚህ እቺን 500 ብር ምናምን ናት። ለብዙ ጊዜ የሚያገለግል ነው ማለት ነው ይሄ። ውድ ተመልካቾች እንደዚህ ስታደርጉት ጽድት ይላል ማለት ነው። ውድ ተመልካቾች አዋራ ቢሆንም በቃ መጸዳት ምችን ነው። ይሄንን ቀረብ ብለህ አሳያቸው። በቃ ጽድት ያለ ነው ማለት ነው። ውድ ተመልካቾች ይሄ ሻይን የሚያደርግ ነው። እንደዚህ አሁን የሆነ እንትን ቢይዝም ሲደርቅ እያያችሁ ነው ማለት ነው። እንደዚህ ሲል ይሄ መጸዳት የሚችል ነው ማለት ነው። የሚለቅ ነገር ነው እና ይሄን ይመስላል። ምንም ነገር ቢነካው ማወልወል ትችላላችሁ ማለት ነው። ውድ ተመልካቾች አልጋውም እንግዲህ ይሄን ይመስላል። ያው ሜትር ከ50 ነው ብያችኋለሁ ከአሁን በፊት አሁን ሙሉ በሙሉ በቸኮሌት ቀለም ነገር ቀብቼው ነበር። አሁን ደግሞ እህታችን ያላለችን ሙሉውን በጥቁር ነው ማለት ነው። ይሄ እዚህ ጋር ተንቀሳቃሽ ነው። ይሄ እዱ ተመልካቾች ኮሜዲኖ ነው። ከነ ፍሬሙ ተንቀሳቃሽ ነው። በዚህ ጋር መሳቢያ ነው ያደረግኩለት። በአንድ በኩል መሳቢያ ነው ማለት ነው። እንግዲህ አልጋው ይሄን ይመስላል። ግርጌውም እንደምታዩት ጽድት ተደርጎ የተሰራ ነው። እስኪ አይ ይሄ ያስጠላል ምትሉት ካለ እኛ ለስራችን ይጠቅመናል፣ ሐሳብ ስጡን ከወደዳችሁትም እንደዚሁ ያው ደግሞ ከለርም ደግሞ ውድ ተመልካቾች ይሄ ታዘን የሰራ ነው ነው። እናንተ ደግሞ ስታዙ በነጭም በሉ በቀይም በሉ በጥቁርም በሉ በፈለጋችሁት ያዘዛችሁንን ነገር ያው ባዘዛችሁን መሰረት አስመስለን ለመስራት እንሞክራለን ማለት ነው። ይሄ ደግሞ በሰው ትዛዝ በደንበኛችን ትዛዝ የተሰራ ነው። የሁሉም ሰው ፍላጎት እንደነገርኳችሁ ይለያያል። በዚህ በኩል በር ነው የተደረገው። ይሄም እንደዚው ተንቀሳቃሽ ነው ማለት ነው። ስትፈልጉ ከነ ኮመዲኖው ፍሬሙን ማንሳት ትችላላችሁ። እዚህ ጋር ደግሞ በጣም የምታምር ያው ወንበሯን አጋጣሚ አልጨረስናትም፣ አላዘጋጀናትም ማለት ነው። ወንበርም አላት። እዚህ ጋር ይሄ መሳቢያ ነው፣ ጠቅላላ መሳቢያ ነው ማለት ነው። ውድ ተመልካቾች ይሄ መሳቢያ ነው ማለት ነው። እንግዲህ ብዙ እቃ ማስቀመጥ የሚችል ነው። ተመልካች ተመልካቾች እንግዲህ ሙሉ መሳቢያ አድርግልኝ ባለች መሰረት ሙሉ መሳቢያ አድርገዋል ማለት ነው። ፍሬማም ደግሞ በጣም የምታምር ናት። ውድ ተመልካቾቼ እንግዲህ እንደምታዩት ጽድት አድርገን የሰራ ነው። ይሄም ደግሞ ተሰባሪ አይደለም። ውድ ተመልካቾቼ ልክ እንደዛኛው ከጀርባ ሙሉ ወጥ የሆነ እንትን እንጨታለው ማለት ነው። ከጀርባው ምንም የሚሰበር ነገር የለም። ከዚህም ብትመቱት ደግሞ ምንም የሚሆነው ነገር የለም። ከዚህም ብትመቱት ምንም የሚሆነው ነገር የለም። አይሰበርባችሁም። በስርዓት ነው የተለጠፈው የተያያዘው ማለት ነው። ውድ ተመልካቾቼ እንግዲህ ስራው ይሄን ይመስላል። ወደ ዋጋው ሊሄድላችሁ ዋጋው አሁን እቺ መዋቢያ ዋጋዋ ማለት ነው፣ በዚህ አሰራር ጎኑን ነግረሽዋ 90 ሳንቲም ነው። እንግዲህ እንደዚህ ጽድት አድርገን ሰርተን የዚህ መዋቢያ ዋጋ አሁን ላይ 18000 ብር ነው ማለት ነው። በዚህ አሰራር 18000 ብር ነው። ውድ ተመልካቾቼ ይህን ይመስላል። አልጋው ደግሞ እዚህ ጋር በሜትር ከ50፣ በዚህ አሰራር ማለት ነው ሙሉ በዚህ አሰራር፣ ውድ ተመልካቾቼ በዚህ ዲዛይን 36000 ብር ነው። ይሄ ሜትር ከ50 አልጋው ሰላሳ ስድስት ሺህ ብር ነው በዚህ አሰራር ማለት ነው ውድ ተመልካቾቼ፣ ጥራቱንም እንግዲህ ቀረብ ብለን እያሳየናችሁ ነው። ውድ ተመልካቾቼ ጥራቱ ላይ አሰራሩ ላይ ሐሳብ አስተፍ ካላችሁ እናስተካክላለን። እዚህ እዚህ ጋር ቢስተካከል የምትሉት ነገር ካለ እናስተካክላለን ማለት ነው። ውድ ተመልካቾቼ ቁምሳጥኑ ጋር ሊሄድላችሁ ይሄ ቁምሳጥን ቅድም እንደነገርኳችሁ እንደነገርኩአችሁ የጎን ርዝመት ሁለት ሜትር ከሃያ ነው። ቁመቱ ደግሞ ሁለት ሜትር ነው። ውድ ተመልካቾቼ በአምስት ተከፋች ነው የተሰራው። አሁን ይሄ ቁም ሳጥን በዚህ አሰራር ማለት ነው እንግዲህ ዲዛይኑ ውስጥ ላይ ያለው ክፍልፋዮ ሁሉ ነገር ይለየዋል፣ ዋጋ ላይ ማለት ነው። ውድ ተመልካቾች በዚህ አሰራር አሁን ላይ ይሄ 40 ሺህ ብር ነው ማለት ነው። ይሄ ውስጡ ክፍልፋዮ አነስ ባለ ቁጥር ለኛ ዋጋ እየቀነሰልን ነው። ጥልቀቱን ደግሞ ውድ ተመልካቾች 50 ሳንቲም ነው የምጠቀመው። ወደ ውስጥ ጥልቀቱን 50 ሳንቲም ነው ማለት ነው። ዝም ብሎ አጭር አይደለም፣ 40 ሳንቲም፣ 30 ሳንቲም አይደለም፣ 50 ሳንቲም ነው ወደ ውስጥ ጥልቀቱ እና ይሄን ይመስላል ስራው ላይ ሐሳብ አስተያየት ካላችሁ እንግዲህ ሀሳባችሁን በኮሜንት አስቀምጡልኝ። እንግዲህ ደግሞ ዋጋውም ተወደደ ካላችሁ አስተያየት እናደርጋለን። የዛሬው ቪዲዮ ይሄንን የመስራት ስራውን እንዴት አያችሁት? እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ላይክ አድርጉ። ለሌሎች እንዲደርስ ሼር አድርጉልኝ። አመሰግናለሁ። ያው ቆየሁባችሁ፣ በጣም ይቅርታ። በሌላ ቪዲዮ የተሻለ ነገር ይዤላችሁ እመጣለሁ። አመሰግናለሁም፣ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ